ጌታችን መጀመሪያ የተወሰደው ክፋትንና ተንኮል ወደ ተሞላው ሽማግሌ ወደ ሃና ነበር። በሕጉ መሰረት ብቻውን ለመመርመር ስልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሃና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሃናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠህ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቁ ነው፣ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርኩ አይሁድ በሚሰበሰቡበት በምኩራብ እና በመቅደስ እኔ ሁልጊዜ አስተማር በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። ይህንንም ሲል በዚያ ቆሞ የነበረው ከሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልሰለህን? ለሊቀ ካህናቱ እንዲህ ትመልሰልህን? ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የአዲስ ኪዳንን ሊቀ ካህናት በጥፊ ፊቱን መታው። የጌታችንን ፊት በጥፊ በመማታቱም ከዚያ ሰዓት ጀምሮ ለ18 ሰዓት የሚቀጥለውን የጌታችን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለው ያንተን ፊት አቤቱ ሻለው ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህሉልኝ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን ፊቱን በጥፊ መታው። ነብዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሉሌ በጥፊ ሲመታው ቢያይ ምን ይል ይሆን? ቅዱስ ኤፍሬም ይህንን ሉሌ እንዴት ሲል ይጠይቀዋል። አንተ ክፉ ባሪያ፣ እስኪ ንገረን ጌታችንን ስለምን በጥፊ መታኸው? በጥንት የባርነት ስርዓት ባሪያዎች ሁሉ ነጻ በሚለቀቁበት ዕለት ነጻነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መቷቸው ነበር። አንተ ክፉ ባሪያ ግን ነፃ ሊያወጣ በመጣ ጊዜ በጥፊ መታኸው። በጥፊ በመማታትህ ከጌቶችህ ሃናና ቀያፋ ሽልማት አገኛለሁ ብለ ተመኝተ ይሆን? ክርስቶስ ሰማያዊ ጌታ መሆኑ አልሰማህን? ይሁን ኢየሱስን መልሶ ክፉ ተናግሬ እንደሆን ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆን ስለምን ትመታኛለህ አለው። ጌታችን በጥፊ በተመታ ሰዓት እንኳ የቁጣ ንግግርን አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔርን አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠ ያለ ሕግ እመታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሊነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ህግ ለምን ተመታው ብሎ አልተካሰሰም። ለመታው ሉሌ ግን ልብ በሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱህ ቀኝህን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሁን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የእሾህ አክሊል ሲደፋበት ለምን ትወጉኛላችሁ፣ ሲተፉበት ስለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሉሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችን በጥፊ የመታው ሉሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሂዶ በሰንበት አልጋህን ተሸክም ያለኝ እርሱ ነው ብሎ የከሰሰ ሲሆን፣ ዛሬ ደግሞ ከአመታት ስቃዩ ያላቀቀውን የሚበስ እንዳይደርስብህ ደግመ ኃጢአት አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀውም ከጥፊው በላይ ባዳናው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለው የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው። ሕማማት ከተሰኘ ዲያቆን ሄኖክ ኃይሌ ከጻፈው መጽሐፍ የተወሰደ። ለምን ትመታኛለህ?